ፊልሙ የሚጀምረው በአውሮፓ ውስጥ በምትገኝ ኤርሊያ በተባለች ትንሽ ከተማ ውስጥ ነው። በዚህ ከተማ ውስጥም ሳማንታ የተባለች የንጉሱ ሁለተኛ ልጅ አለች። ሳማንታ የንጉሱ ቤተሰብ ሁለተኛ ልጅ ስለሆነች እንደ ልዕልት አትታየም። በባህላቸውም ምክንያት የመጀመሪያ ልጆች እንደ ልዕልት ስለሚታዩ ሁሉንም ነገር ይደረግላቸዋል። የንጉሳዊ ቤተሰቡም የመጀመሪያ ልጅ የሆነችው ኤሌኖር የተባለች ልጅ ነች። ኤሌኖርም የመጀመሪያ ልጅ ስለሆነች ብቻ በንጉሳዊ ቤተሰብና በመላው ከተማ በጣም ትከበራለች። ይህ በእንዲህ እንዳለ ሳማንታ በሚደረጉት ነገሮች በሙሉ ደስተኛ አይደለችም። በዚሁ ድብርት ውስጥ እያለችም አባቷ ብዙም ሳይቆይ በሞት ይለያቸዋል። የዚህን ጊዜም የአባትየው ኃላፊነት በሙሉ በእናቷ በካትሪያ ላይ ወርዷል። ካትሪያም ባለቤቷ ስለሞተ ሀገሪቱን ከመጀመሪያ ልጇ ከኤሌኖር ጋር ሆና ለማስተዳደር ወስናለች። ይህ ሁሉ ነገር ሲፈጠር ግን አንዳቸውም ሳማንታን አያማክሯትም። በዚህም ምክንያት ሳማንታ የቤተ መንግስቱ ጥበቃ ልጅ ከሆነው ከማይክ ጋር ጓደኝነት ጀምራለች። ማይክና ሳማንታ አንድ ላይ ሆነው በሮክ ሙዚቃ የንጉሡን ቤተሰብ ያወግዛሉ። በእነ ሳማንታ ሐሳብ የተስማሙ የተወሰኑ ሰዎችም ከነሱ ጋር ተቃውመዋል። ነገር ግን ተቃውሞ ብዙ መቆየት ሳይችል ፖሊሶች ወዲያውን ወደ ቦታው ይመጣሉ። ሳማንታም በስኬት ቦርድ ከፖሊሶቹ ለማምለጥ ስትሞክር ከትራፊክ መብራት ጋር ተጋጭነት ወድቃለች። ፖሊሶቹም ሳማንታ የንጉሣዊ ቤተሰብ ልጅ መሆኗን አውቀዋል። ወዲያውኑ ሳማንታንም ወደ እናቷ ወደ ካትሪን ጋር አቀረቧት። ካትሪን ልጇ ሳማንታ ይህንን ንጉሣዊ ስርዓት በጣም እንደምጠላውቃለች። ለሳማንታም ከእንዲህ አይነት ተግባሯ እንድትቆጠብና በድጋሚ ጥፋት ሥራ ከተገኘች ከባድ ቅጣት እንደሚጠብቃት ነገረቻት። ትዕይንቱ ሲቀየር ፊልሙ ወደ ሀብታሞች ትምህርት ቤት ይወስደናል። በዚህ ትምህርት ቤት ውስጥም ሮክሳና የተባለች ቆንጆና ታዋቂ ሴት አለች። ሮክሳና በሶሻል ሚዲያ ላይ በጣም ታዋቂ ሴት ነች። በዚህም ምክንያት በትምህርት ቤት ውስጥና ባገኘችው ቦታ ላይ ላይቭ ማድረግ ትወዳለች። ይህ በእንዲህ እንዳለ በዚህ ከተማ ውስጥ በጣም ኃይለኛ ወንጀለኞች የሚታሰሩበት ከከተማው ወጣ ያለ ትልቅ እስር ቤት ይገኛል። በዚህ እስር ቤት ውስጥም 32 ቁጥር ተብሎ የተሰየመ አንድ አስማተኛ እስረኛ አለ። ሁለት የእስር ቤቱ ጥበቃዎችም ወደ 34 ጋር የሚበላውን ምግብ ለመስጠት ሄደዋል። 34ም ከፖሊሶች የተቀበለውን ፖም በሚበላ ሰዓት ከውስጡ የሚያስፈልገውን መሳሪያ አግኝቷል። ከፖም ውስጥ ያገኘውን ካፓሲተርም አንገቱን ለመፍታት ከሚረዳው መሳሪያ ጋር በማገናኘት አሁን ላይ 34 ቁጥር ነጻ ወጥቷል። 34 ቁጥር በጣም ኃይለኛ አስማተኛ ነው። አንገቱንም ነጻ እንዳወጣ የእስር ቤቱን ጠንካራ በር በአስማቶቹ በመስበር አምልጧል። ይህ በእንዲህ እንዳለ ማይክና ሳማንታ በስቱዲዮ ውስጥ ሙዚቃ ይለማመዳሉ። የዚህን ሰዓትም ማይክ በጣም አሪፍ ኮንሰርት እንዳለ እና በዛ ኮንሰርት ላይ የመግባት ትኬት ለሁለቱም እንደቆረጠ ይናገራል። ሳማንታም ማይክ ይህንን በሚነግራት ሰዓት አፉ በጣም እንደሚሸትና ነጭ ሽንኩርት እንደማትወድ ነገረችው። ማይክም ነጭ ሽንኩርት የበላው ከሁለት ቀን በፊት እንደሆነና እንዴት ሊሸታት እንደቻለ አልገባውም። ሳማንታም ልብስ ለመቀየር በምትሄድ ሰዓት የአባቷን የድሮ እቃዎች ታገኛለች። ሳማንታ ከአባቷ ጋር በጣም ልዩ የሆነ ግንኙነት ነበራት። የሳማንታ አባት ከንግስቱ አስበልጦ እሷን በጣም ይወዳት ነበር። ከመሞቱ በፊትም ለሳማንታ የበረዶ ዘለላ የሚል ቅጽል ስም አውጥቶላት ነበር። ምሽት ላይ ሳማንታ ልብሷን ቀይራ ከቤተሰቡ ጋር ወደተዘጋጀው ፕሮግራም ሄዳለች። የዚህን ሰዓትም ቀን ላይ ከማይክ ጋር ኮንሰርት ሊገቡ እንደተስማሙ ታስታውሳለች። ወዲያውኑም ለእናቷ ትሄድና የምትሄድበት ልዩ ፕሮግራም እንዳላት ነገረቻት። ለንጉሳዊ ቤተሰቦች የተዘጋጀውን የራት ግብዣም ትተውና ማይክ ጋር ትሄዳለች። ማይክ ሳማንታ ቃሏን ረስታ የቀረች መስሎት በጣም አዝኖ ነበር። እንደመጣችን በደስታ ፓርቲውን ለመግባት ይሄዳሉ። ነገር ግን አሁን ላይ ማይክና ሳማንታ ይሄንን ፓርቲ እንዳይገቡ ተደርገዋል። ምክንያቱም እድሜያቸው ገና ስለሆነና መታወቂያ ስለሌላቸው ወደዚህ ፓርቲ እንደማይገቡ ተነገራቸው። የዚህን ሰዓትም እነ ማይክ ሌላ መንገድ ለመፈለግ ብለው ወደ ጓሮ ይሄዳሉ። በፓርቲው የጀርባ በር ለመግባትም አንድ ሰራተኛ የሚስጢር ቁጥሩን በሚያስገባ ሰዓት ማይክ ርቀት መመልከት ችሏል። ማንኛውም ሰው ከርቀት ላይ ሆኖ እነዚህን ቁጥሮች ማስተዋል አይችልም። ማይክም በነገሩ እየተገረመ በሩን ከፍተው ወደ ፓርቲ ገብተዋል። ነገር ግን በፓርቲ ውስጥ ሳማንታ ደስተኛ መሆን አልቻለችም። ምክንያቱም ከሰዎች የልብ ምት ተጨምሮ በፓርቲ ውስጥ እስካሉት የነፍሳት እንቅስቃሴ ድረስ በሙሉ በእሷ ጆሮ ውስጥ ይሰማል። ሳማንታም የድምጾቹ መደራረብ ሊያሳብዳት ሲደርስ የፓርቲውን የእሳት አደጋ ጊዜ ውሃ ትለቅና ፓርቲውን ታቋርጣለች። አሁን ላይም እነ ሳማንታ ፓርቲውን በመበጥበጥ ምክንያት በእስር ቤት ይገኛሉ። ማይክም ለሳማንታ ከሁለት ቀን በፊት የበላውን ነጭ ሽንኩርት ማሽተቷ በጣም አስገራሚ እንደሆነ ነገራት። ሳማንታም በነገሩ በጣም ግራ ተጋብታለች። ከእስር ቤትም የማይክ አባት ዋስ ሆኖ ያስወጣቸዋል። ካትሪያም የልጇን መታሰር ሰምታ ስለነበር አሁን ላይ በእሷ ላይ ከባድ ውሳኔ ያወርዳለች። በበጋው ወቅት ላይ ሳማንታ በአዳሪ ትምህርት ቤት ውስጥ ገብታ እንድትማር ተወስኗል። ሳማንታም እናቷን መቃወም ስለማትችል ሁሉንም ነገር ተቀብላለች። በማግስቱም ወደ አዲሱ ትምህርት ቤት ሄደች። በአዲሱ ትምህርት ቤት ውስጥ ጃንዋሪ የተባለች ሳቂታ ተማሪ አለች። ማቴዎ እና ቱማ እንዲሁም በሶሻል ሚዲያ ላይ ታዋቂ የሆነችው ሮክሳናም በዚሁ ትምህርት ቤት ነው የሚማሩት። የበጋውን ክፍል የሚመራው መምህር ደግሞ ፕሮፌሰር ጀምስ ሞሮ ነው። ጀምስም ወደ ክፍል እንደገባ ለተማሪዎቹ አጭር መግለጫ መስጠት ይጀምራል። በዚህ ክፍል ውስጥ የሚገኙት ሁሉም ተማሪዎች አስማተኛ ናቸው። እያንዳንዳቸው ተማሪዎች ከተለያየ ንጉሳዊ ቤተሰብ ነው የመጡት። ሁሉም ልጆችም የንጉሳዊ ቤተሰብ ሁለተኛ ልጅ ስለሆኑ ልዩ ኃይል ተሰጥቷቸዋል። በዚህ ትምህርት ቤት የሚገቡበት ዋና ዓላማ ይህንን አስማታቸውን እንዲያውቁትና መቆጣጠር እንዲችሉ ለማድረግ ነው። የሳማንታ እናት ካትሪን የዚህ ማህበር ዋና ኃላፊና መስራች ነች። በካትሪን ንግግር መሰረትም የማህበሩ ዋና ዓላማ ንጉሳዊ ቤተሰቦችን መጠበቅ ነው። እነዚህ ልጆች አስማታቸውን ካወቁና መቆጣጠር ከጀመሩ በኋላ በከተማ ውስጥ የሚገኙ ክፉ ሰዎች ነጠፋሉ። በተጨማሪም በከተማ ውስጥ የሚገኙትን ልዕልቷን ንጉሱና በተለያየ ቦታ ላይ የሚገኙ ነገስታትን የመጠበቅ ኃላፊነት አለባቸው። ካትሪንም ለተማሪዎቹ የትምህርት ቤቱንና የሚማሩበትን ዋና ዓላማ ካስረዳች በኋላ ፕሮፌሰሩ ቀጥታ ወደ ትምህርት ይገባል። የመጀመሪያው ክፍል ፈተናው ውስብስብ ነው። ክፍሉ በሙሉ በግርግዳ የተሞላ ነው። በተለያየ አቅጣጫም ሌዘሮች ይተኩሳሉ። እነዚህ ልጆችም ራሳቸውን ከሌዘሮቹ ለማዳን በሚሞክሩ ሰዓት ልዩ ኃይላቸውን ያገኛሉ። ሮክሳና ከሌዘሩ ለማምለጥ በመሞክር ሰዓት የመሰወር ልዩ ኃይል እንዳላት አወቀች። በሌላ በኩል ቱማ ሰዎችን የማሳመንና የእሱን ትዕዛዝ እንዲከተሉ አይምሯቸውን የማደንዘዝ ልዩ ኃይል አለው። ሳም ደግሞ ነገሮች ከመፈጠራቸው በፊት ቀድሞ የማዳመጥና ከሌሎች የተሻለ ማስተዋል ትችላለች። የመጀመሪያውን ፈተና ሁሉም ተማሪዎች እንዲህ ባለ ሁኔታ አልፈዋል። እስካሁን ልዩ ኃይሏን ያላገኘችው ጃንዋሪ ነበረች። ጃንዋሪም ተቀምጠው በሚያወሩ ሰዓት ሮክሳናን ትነካታለች። የዚህን ሰዓትም የመሰወር ችሎታ ሮክሳና የነበረው ወደ ጃንዋሪ ውስጥ ተላልፏል። በዚህም አማካኝነት ጃንዋሪ ሰዎችን በምትነካ ሰዓት የእነሱን ልዩ ኃይል ለጊዜው መስረቅ እንደምችል አወቀች። ማቴዎ ደግሞ ነፍሳትን የማዘዝና እነሱን የመቆጣጠር ልዩ ኃይል አለው። ከትምህርት በኋላ ባላት ትንሽ የጊዜም ሳም ከሳሚ ጋር ጊዜዋን ታሳልፋለች። ይህንን ፊልም እስካሁን እያያችሁት ከሆነ ፊልሙን ወዳችሁታል ማለት ነው። ፊልሙ ከተመቻችሁ ላይክ አርጉት። በሌላ ጊዜም እንድሰራላችሁ የምፈልጉትን ፊልም በኮመንት ላይ አሳውቁኝ። በሚቀጥለው የትምህርት ጊዜያቸው ጀምስ አሁን ላይ ሁሉም ተማሪዎች አስማታቸውን መቆጣጠር እንዳለባቸው ነገራቸው። እንደ ከዚህ በፊቱ አብረው እንደማይሰሩም ተነግሯቸዋል። አሁን ላይም ሁሉም ልጆች ለብቻቸው ተበትነው ፈተናቸውን ማለፍና አስማታቸውን መቆጣጠር አለባቸው። በዚህም መሰረት ሳማንታ በስፒከር በተሞላ ክፍል ውስጥ ለፈተና ገብታለች። በሌላ በኩል ቱማ ደግሞ ቻርሊ የተባለ ውሻ ተሰጥቶት ውሻውን መቆጣጠርና ማዘዝ እንዲችል ተነገረው። ሮክሳናም በፍጥነት በሚቀያየር የአየር ጸባይ ውስጥ ራሷን መቆጣጠርና መቆየት እንዲችል ተደርጋለች። ማቴዎም ለብቻው በሜዳ ላይ ነብሳትን መቆጣጠር እየተለማመደ ነው። ጃንዋሪም በመዋኛ ገንዳ ውስጥ አና ከተባለች ሴት ጋር ተዋውቃለች። አሁን ላይም ከአና ጋር በመሆን በውሃ ውስጥ የመቆየትና ትንፋሿን የማመቅ ችሎታውን መለማመድ አለባት። ከረዥም ሰዓት ሰልጠናም በኋላ ልጆቹ እረፍት እንዲያደርጉና ምሳ እንዲበሉ ጊዜ ተሰጣቸው። ትዕይንቱ ሲቀየር ማይክ ከአባቱ ጋር ቁጭ ብሎ የሳማንታን ፎቶ ይመለከታል። አባቱም ለማይክ ከሳማንታ ጋር ያለውን ግንኙነት እንዲያቋርጥ ይፈልጋል። ምክንያቱም እነሱ የእነሳማንታ ይበታች እንደሆኑና ከእነሱ ጋር ፍቅር መጀመር እንደማይችሉ ነው የሚያስበው። ይህ በእንዲህ እንዳለ ሳማንታ ከረዥም ጊዜ በኋላ ከእናቷ ከካትሪያ ጋር በሰላም ማውራት ጀምራለች። እናቷ ካትሪያ በዚህ ግንባታ ውስጥ የሚገኙትን የተለያዩ ክፍሎች አስጎበኘቻት። ይህ በእንዲህ እንዳለ ከሮክሳና ውጪ ሁሉም ተማሪዎች አስማታቸውን መቆጣጠር ችለዋል። ማቲዮ ንቦቹ ሙሉ በሙሉ ተቆጣጥሮ በመሬት ላይ የሚገኘውን ድንጋይ በአየር ላይ ማንሳፈፍ ችሏል። ጃንዋሪም ከዚህ በፊት ትቆይ ከነበረው በብዙ እጥፍ በውሃ ውስጥ መቆየት ችላለች። ነገር ግን ሮክሳና በሚቀያየረው የአየር ጸባይ ውስጥ አስሞቷን መተግበር አልቻለችም። በዚህም ምክንያት አሰልጣኛቸው ጀምስ ተናዷል። ሮክሳናንም በሶሻል ሚዲያ ላይ የሚያውቋትና የሚከተሏት ሰዎች በሙሉ በሜካፕ አይተዋት ነው። ጀምስም ያለ ሜካፕ ቪዲዮ እንደሚቀርጻትና በሶሻል ሚዲያ ላይ እንደሚያጋራው ይነግራታል። ስልኩንም አውጥቶ ቪዲዮ ሊቀርጻት ሲል ትሰወራለች። ጀምስ ቪዲዮ ቀርጿት በሶሻል ሚዲያ ላይ ሼር እንደሚያደርግ የተናገረው ውሸቱን ነው። ሁሉንም ነገር ያደረገው ሮክሳና ራሷን ለመከላከል ስትሞክር አስማቷ እንድታገኘው ብሎ ነው። አሁን ላይ ሁሉም ልጆች በሚፈለገው መጠን አስማታቸውን መቆጣጠርና ከፍተኛ ደረጃ ላይ መድረስ ችለዋል። ከዚህ በኋላም ስልጠና እንደሌለና ለተልእኮ ብቻ እንደሚመጡ ተነገራቸው። ምሽት ላይም ማይክ ወደ ሳማንታ ጋር ደውሎ እንዲገናኙ ይጠይቃታል። ሳማንታ ምንም አይነት ምላሽ ከመስጠቷ በፊት ጀምስ የአደጋ ጊዜ አላርሙ ስላስጮኸ ሁሉም ተሰብስበው ይሄዳሉ። አሁን ላይ ጀምስ እነዚህ ልጆች እንዲጠብቁ የሚፈልገው ውድ ሀብት አለ። ሌባውን በዚህ ቤት ውስጥ ስለሚገኝ ከመዝረፉ በፊት ፈልገው እንዲያገኙ ነገራቸው። ልጆቹም የሳማንታን የማስተዋል ችሎታ በመጠቀም አንደኛውን ሌባ ይከተሉታል። ነገር ግን ሁሉም አንደኛውን በሚከተሉ ሰዓት ሀብቱን ለመጠበቅ የቀረ ማንም ሰው ስለሌለ ሌላኛው ሌባ ሀብቱን ዘርፎ ወጥቷል። በዚህም ጀምስ በተማሪዎቹ ላይ በጣም አዝኗል። ወደ ቤታቸውም ከተመለሱ በኋላ ማይክ እና ሳማንታ በስልክ ያወራሉ። ማይክ ሳማንታ ከአይኑ ከጠፋች ስለቆየች የት እንደሄደች ማወቅ ይፈልጋል። ነገር ግን ሳማንታ በዚህ የሚወስዱት ትምህርትና ስልጠና በሙሉ በሚስጥር እንዲያ ስለተነገራት ምንም ልትነግሮ አልቻለችም። ማይክም ሳማንታ ነገሮችን ከሱን መደበቅ በመጀመሪያው ያዝንና ስልኩን በንዴት ይዘገዋል። በቀጣዩም ቀን ልጆቹ አጭር የረፍት ጊዜ ለመውሰድ ወደ ባህር ዳርቻ ሄደዋል። አሪፍ ጊዜ ካሳለፉ በኋላ ጃንዋሪ እና ሳም ሆነው ወደ ቤተ መንግስት ሄዳሉ። ሳማንታም ጃንዋሪን እንደ ጓደኛዋ ስላሰበቻት በቤተ መንግስት ውስጥ ያላትን ስቱዲዮ አሳየቻት። በስቱዲዮ ውስጥ ሙዚቃ በሚጫወቱ ሰዓት በድንገት ማይክ ወደ ክፍሉ ይመጣል። ማይክም ይህንን ሲመለከት ሳማንታ ያለሱ ደስተኛ እንደሆነች ያስባል። በዚህም ምክንያት በቅናት ተናዷል። ሳማንታ ማይክን ትታ ወደ ጃንዋሪ ጋር በምትመለስ ሰዓት ሚስጥረኛው ከእስር ቤት ያመለጠው አስማተኛ ወደ እነሱ ጋር መጥቷል። ይህ ሰውም ኃይለኛ አስማቱን በመጠቀም ሳማንታና ጃንዋሪን ጎድቷቸዋል። ከቤተ መንግስት ከመውጣቱን በፊት ሳማንታን የበረዶ ቅንጣት ብሎ ጠርቷታል። ይህም ሳማንታን በጣም ያስደነገጣት ምክንያቱም በዚህ ስም የሚጠራት አባቷ ብቻ ነበር። በተማሪዎቹ ላይ ጉዳት እንደደረሰ ያወቀው ጀምስ በፍጥነት ወደ ቦታው መጥቷል። እነ ሳማንታም ተረጋግተው በዚህ እንዲቆዩ ቢነግራቸውም ሳማንታ ጀምስን ሳትሰመው ትቀርና አስማተኛውን መከተል ትጀምራለች። አስማተኛውንም በጫካ ውስጥ ካገኘችው በኋላ ይደበድባትና በመሬት ላይ ጥሎት ይሄዳል። ጀምስም እነ ሳማንታ ወዳሉበት ቦታ ደርሷል። የዚህን ሰዓትም ጃንዋሪ ከእንግዳው አስማተኛ ላይ ፓወሩን ትነጥቋለች። የሰረቀችውንም አስማት በመጠቀም አስተማሪዋ ጀምስን ትደበድባለች። አሁን ላይ ጀምስ በድብደባው ምክንያት ወደ ሆስፒታል ገብቷል። ካትሪንም የተፈጠረውን ነገር በሙሉ ከሰማች በኋላ ለልጇ ሳማንታ ሁሉንም ነገር ለመናገር ወስናለች። ይሄ ሚስጥረኛ አስማታዊ ሰው ኤድመንድ ይባላል። የሳማንታ አጎት ነው። ኤድመንድም ልክ እንደ ሳማንታ ይሄንን ንጉሳዊ ቤተሰብ አይወደውም። ሁሉም ሰውም እኩል ነፃነትና እኩል ስልጣን እንዲኖረው ስለሚፈልግ ንጉሳዊ ቤተሰብ ሰብ እንዲበተን ይፈልጋል። የሳማንታ አባትም ይህንን እንዲያደርግ በተደጋጋሚ ጠይቆት ነበር። ነገር ግን በጊዜው የኤድመንድን ሐሳብ የተቀበለ አንድም ሰው አልነበረም። በዚህም ምክንያት ኤድመንድ የሳማንታን አባት ገሎታል። የዚህን ጊዜም ካትሪን የቀሩትን የንጉሥ ቤተሰቦች እንዳይገል ስትል በእስር ቤት እንዲቆይ ያደረገችው። ሳማንታም ይህንን ከሰማች በኋላ ወደ እህቷ ወደ ኤልኖር ጋር ትሄዳለች። ለኤልኖርም ከዚህ በፊት እንደምትጠይቃት ይህንን ንጉሣዊ ሥርዓት እንድታስቆም ነገረቻት። ከዚያም በኋላ ምሽት ላይ ወደ ጀምስ ጋር ትሄዳለች። ጀምስ የተደበደበውና በሆስፒታል ውስጥ የተኛው በሳማንታ ጥፋት እንደሆነ ነው የምታምነው። ሳማንታም በጊዜው ጀምስ እንዳላት አርፋ ተቀምጣ ቢሆን ኑሮ የሁሉ ነገር አይፈጠርም። በጊዜውም ጀምስን ባለመስማቷና የሁሉ ነገር በመፈጠሩ ይቅርታ ጠየቀችው። የበእንዲህ እንዳለ የሳማንታ ታላቅ እህት ኤልኖር ዛሬ ንግሥት የምትሆንበት ቀን ነው። በፕሮግራሙ ላይም ከሌላ ግዛቶች የመጡ በርካታ ነገስታቶች ተገኝተዋል። የበእንዲህ እንዳለ አስማተኞቹ ልጆችም በፕሮግራሙ ላይ ተጋብዘዋል። ቱማም ሰዎችን የማሳመን ችሎታውን በመጠቀም አንዲት ሴትን ለማማለል ቢሞክርም አልቻለም። ይህም የሆነው አስማቱ በጃንዋሪ ስለተወሰደ ነው። ጃንዋሪ የሰዎችን አስማት የመንጠቅ ችሎታውን በመጠቀም የቱማን አስማት ወስዳለች። ጃንዋሪም ኤድመንድ ወደ ታሰረበት ክፍል ከገባችው በኋላ ጥበቃውን እንዲፈቱ አሳመነችው። በመቀጠልም ከሳማንታ ውጭ ሌሎቹን አስማተኞቹ ልጆች አሳምና ወስዳቸዋለች። አሁን ላይ ጃንዋሪ የቱማን አስማት ስለሰረቀች ሁሉም ሰው እሷ የምትናገረውን ያደርጋል። ይህ በእንዲህ እንዳለ ማቴዎ አንድ ንብ በመጠቀም ወደ ሳማንታ ጋር መልእክት ልኳል። ጃንዋሪ እንደ ከዳቻቸውና ኤድመንድም እህቷን ሊያጠቃባት እንደሆነ ነገራት። ኤድመንድ አዲሷ ንግሥት ከመሾሟ በፊት ሁሉንም የንጉሳዊ ቤተሰቦች ለማጥፋት ነው የሚፈልገው። ሳማንታም ይሄ ከመሆኑ በፊት ለማስቆም ማይክን እርዳታ ለመጠየቅ ትሄዳለች። ነገር ግን ማይክ ሳማንታ ለብዙ ጊዜ ጥላው ጠፍታ ስለነበር እሷን ለመርዳት አይፈልግም። ሳማንታም የነበረችበትን ስልጠና እና ስለ ሁሉም ነገር እውነቱን ነገረችው። ማይክም ሁሉንም ነገር እውነታውን እንደሰማ ሳማንታን ለመርዳት ይወስናል። ትዕይንቱ ሲቀየር ሳማንታና ጃንዋሪ በአንድ ክፍል ውስጥ ይገኛሉ። ሳማንታ ጃንዋሪን እያናገረች በምታዘናጋት ሰዓት ማይክ ጭንቅላቷን ይመታታል። አሁን ላይ ጃንዋሪ ራሷን ስታለች፣ በእሷ ቁጥጥር ስር የሚገኙት ሰዎችም ነጻ ወጥተዋል። በመቀጠልም ሳማንታ ወደ አጎቷ ወደ ኤድመንድ ጋር ሄደች። ሁሉም አስማተኞችም ኤድመንድን እያሳደዱት ወደ አንድ ክፍል እንዲገባ ያደርጉታል። በዚህ ክፍል ውስጥ ልጆቹ ቀድሞ ለኤድመንድ ወጥመድ አዘጋጅተዋል። አሁን ላይም ኤድመንድ አንድም የንጉሥ ቤተሰብ ሳይገል በነማይክ ወጥመድ ውስጥ ወድቋል። ይህ በእንዲህ እንዳለ ኤልኖር አዲሷ ንግሥት ሆና ተሹማለች። ከሹመቱ በኋላ ካትሪንና ጀምስ ወደ ልጆቹ ጋር መጥተው በእነሱ እንደኮሩ ነገሯቸው። አሁን ላይም ልጆቹ እንደ ድሯቸው ከሰዎች ጋር እየኖሩ ቤተ መንግሥትንና ሌሎቹን ሰዎች እንዲጠብቁ ተፈቅዶላቸዋል። አዲሷ ንግሥት ኤልኖርም ወደ ሳማንታ ጋር ትመጣለች ለሳማንታን በንግስና ጊዜዋ እሷንና ሌሎቹን ሰዎች የሚያስደስታቸውን ነገር በሙሉ ለማድረግ ቃል ትገባለች። በመጨረሻው ትዕይንት ላይም አስማታዊ ጠባቂዎቹ የራሳቸውን ዩኒፎርም ለብሰዋል። ጃንዋሪን በህይወት እንዳለችና እያመለጠች እንደሆነ ተነገራቸው። ጃንዋሪንም ማስቆሙ ወደሆነ ወደ አዲሱ ሚሽን ይሄዳሉ። ፊልሙ ዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደውሏን በተን በመጫን ቤተሰብ መሆን ትችላላችሁ።